ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሰኔ 20 2017 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። የአገዛዙ ባለስልጣናት የጤና ባለሙያዎችን በማዋከብ የአገሪቱን የጤና ችግር መፍታት አይችሉም ሲል ሁማን ራይትስ ዋች ገልጸዋል። ከጎንደርና ወሎ አቅጣጫ በርካታ ቁጥር ያለው የአገዛዙ ጦር ወደ ጎጃም እየገባ ነው ሲል የፋኖ አመራሩ ገልጿል። በጎንደር ቀጠና ከባድ ውጊያ እየተካሄደ ነው። ብልጽግና በኤርትራ ጉዳይ ላይ የጻፈው ደብዳቤ እና የኤርትራ ምላ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 የአገዛዙ ባለስልጣናት የጤና ባለሙያዎችን በማዋከብ የአገሪቱን የጤና ችግር መፍታት አይችሉም ሲል ሁማን ራይትስ ዎች ገለጸ። የኢትዮጵያ ባለስልጣናት የጤና ባለሙያዎች ማህበርን በማገድ ባለሙያዎችን በማሰር እና በማዋከብ አሳሳቢ የሆነውን የአገሪቱን የጤና ችግር መፍታት እንደማይችሉ የሰብአዊ መብት ተቆርቋሪው ሁማን ራይትስ ዎች ገልጸዋል። ሁማን ራይትስ ዎች የጤና ባለሙያዎቹ ያነሷቸውን ተገቢ ጥያቄዎች ትርጉም ባለው ውይይት መፈታት አለባቸው ሲሉ የተቋሙ የአፍሪካ ምክትል ዳይሬክተር ላቲሽያ ዋደን ዋቢ አድርጎ በቅርቡ ሰኔ 18 2017 ዓ ም በወጣው መግለጫ አስፍሯል። የህክምና ባለሙያዎቹ ከተመጣጣኝ ደሞዝ፣ ጥቅማጥቅም የሙያ እድገት እድሎች እንዲሁም ከምቹ የስራ ቦታና የስራ ቦታ ነፃነት ጋር የተያዙ ባለ 12 ነጥብ ጥያቄዎችን ለጤና ሚኒስትር ሚያዝያ 3 2017 ዓ ም ማቅረባቸው ይታወሳል። ለጥያቄዎቻቸው ምላሽ ባለመሰጠቱም ከግንቦት 10 2017 ጀምሮ ሙሉ ለሙሉ የስራ ማቆም አድማ አድርገው ነበር። አድማውን ተከትሎ መንግስት በጤና ባለሙያዎቹ ላይ እስር፣ ማዋከብ፣ የስራ የማባረር ዛቻዎች፣ አዲስ የስራ ቅጥር ማውጣትና ሌሎች ጫናዎች መድረሱን ተቋሙ በመግለጫው አስፍሯል። ከዚህም ጋር ተያይዞ ከስራ ማቆም አድማ ጋር ተያይዞ አመራሩ ታስረውበት የነበረው የኢትዮጵያ ጤና ባለሙያዎች ማህበር ሰኔ 5 2017 ዓ ም በኢትዮጵያ የሲቪል ማህበረሰብ ድርጅቶች ባለስልጣን ታግደዋል። የኢትዮጵያ ጤና ባለሙያዎች ማህበር እገዳውን በአስቸኳይ እንዲያነሱ ሂዩማን ራይትስ ዎች በዚህ መግለጫው ባለስልጣናቱን የጠየቀ ሲሆን አክለውም የጤና ባለሙያዎች ቅሬታዎችን በአግባቡ ይፈቱ ብሏል። በአገሪቱ የሚገኙ የጤና ባለሙያዎች መብታቸውን በሰላማዊ መንገድ በመጠየቃቸው ባለስልጣናቱ ለእስር እንደዳረጓቸውም ጠቅሰዋል። የስራ ማቆም አድማው ከተጀመረበት ከግንቦት አምስት ሁለት ሺ አስራ ሰባት ዓመተ ምህረት ጀምሮ መቶ አርባ ስምንት የጤና ባለሙያዎች ታስረው እንደነበር በበይነ መረብ ላይ ያለ የጤና ባለሙያዎች ንቅናቄ መረጃ እንደደረሰው ሂዩማን ራይትስ ዎች ገልጾ ሆኖም አሃዙን አላጣራሁም ብለዋል። ፌዴራል ፖሊስ በበኩሉ አርባ ሰባት የጤና ባለሙያዎች በቁጥጥር ስር መዋሉን አስታውቆ ነበር። ከግንቦት ወር ጀምሮ የኢትዮጵያ ባለስልጣናት የጤና ባለሙያ ባለሙያዎች ከተመጣጣኝ ደሞዝ ጥቅማጥቅምና ከምቹ የስራ ሁኔታ ጋር በተያያዘ የሚያነሷቸውን ጥያቄዎች ከመመለስ ይልቅ አፋኝ ዘዴዎችን ተጠቅመዋል ሲሉ ላቲሺያ ወቅሰዋል። አክለውም መንግስት የጤና ባለሙያዎች ማህበር ላይ የጣለውን እገዳ በአስቸኳይ እንዲያነሳ እንዲሁም በጤና ባለሙያዎች ላይ እያደረሰ ያለውን ወከባ ሊያቆም ይገባል ብለዋል። የኢትዮጵያ ጤና ባለሙያዎች ማህበር በሲቪል ማህበረሰብ ድርጅቶች ባለስልጣን የታገደው ጠቅላላ ጉባኤ አላካሄዳችሁም እንዲሁም የፋይናንስ ሪፖርት አላቀረባችሁም በሚል እንደሆነ የማህበሩ ፕሬዚዳንት ዮናታን ዳኜ ከዚህ ቀደም ተናግረዋል። ከጎንደርና ወሎ አቅጣጫ በርካታ ቁጥር ያለው ያገዛዙ ጦር ወደ ጎጃም እየገባ ነው ሲል የፋኖ አመራሩ ገለጸ። የፋኖ አመራሩ ፋኖ አስረስ ማረዳምጤ በዛሬው ዕለት በማህበራዊ ትስስር ገጹ ባሰፈረው ጽሑፍ ከጎንደር በኩል ሰላሳ ተሳቢ የአብይ አህመድ ሰራዊት ባህር ዳር ገብቶ ወደ ሰሜን ጎጃም እየተሰማራ ነው ብለዋል። አክሎም ከወሎ መስመር ከዚህ ከፍ ያለ ቁጥር ያለው የአገዛዙ ሰራዊት መካነ ሰላም ደርሰዋል፣ ከወለጋ አንድ ኮር ወደ ጎጃም በመሻገር ላይ ነው በማለት አብራርተዋል። በጎጃም ቀጠና የሚንቀሳቀሰውን የፋኖ ኃይል ማዳከም የአገዛዙ አዲስና አስቸኳይ ቅድ ነው። ዛሬ ከሌሊቱ አስር ሰዓት ጀምሮ ሁለተኛ ክፍለ ጦር ብቻ በአራጤ ሞጣ ከተማ፣ በዋሸራ በፍልቅልቅ፣ ከሞጣ በእስቴ መስመር፣ በአስተሪዮ ግንባሮች ከፍተኛ ትንቅንቅ እያደረገ ይገኛል ሲልም ያለውን ሁኔታ ገልጿል። ጊዜው የዘር ወቅት መሆኑን አስልቶ ዘመቻ የከፈተው አገዛዝ በእርሻ ላይ ያሉ አርሶ አደሮችን በመድፍና በሌሎች ጅምላ ጨራሽ መሳሪያዎች እየጨፈጨፈ ነው በማለትም አስፍሯል። ሆኖም ቀጠናዊ ከበባውን ጨምሮ ማንኛውንም ጥቃት ለመመከት ዝግጁ የሆኑት ሁሉም ክፍለ ጦሮቻችን ከኮማንዶ ክፍለ ጦሩ ጋር በመናበብ የአብይ አህመድ አገዛዝም በራሱ ቋንቋ እያናገሩት ይገኛሉ ብለዋል። በጽሁፍም የድልና የምርኮ ዜናዎች የሳምንቱን መጨረሻ ቀናት አየር መያዛቸው አይቀርም ሲል አሳውቀዋል። የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ሜጀር ጀኔራል ጉማንታ ባተኮር በሚንቀሳቀስበት ቀጠና የመከላከያ 74ኛ ክፍለ ጦር፣ አሶስተኛ ክፍለ ጦር፣ 77ኛ ክፍለ ጦር፣ የ303ኛ ኮር ልዩ ኮማንዶ የኮራቸው ቃ ቀኝና መሐንዲስ አድማ ብተና ፖሊስና ሚሊሻ በጥምረት ፋኖን ለመክበብ ሞክረው እንደነበር ኮሮ አሳውቀዋል። የአገዛዙ ሰራዊት ከወሮታና ከአለም በር በመነሳት ጉራምባ ከተማን ለመያዝ አልሞ በሌሊቱ ተንቀሳቅሰዋል። ነገር ግን መረጃ የደረሳቸው የኢንጂነር ስመኛው በቀለ ክፍለ ጦርና አጼ ፋሲል ክፍለ ጦር የፋኖ አባላት በጥምረት በሁሉም አቅጣጫ ከጠዋቱ 12 ሰዓት ጀምረው ከባድ ውጊያ እያደረጉ ነው። የፋኖ አባላቱ በጥምረት ከአባጉንዳ እስከ ቁስቋም፣ ከወረታ እስከ መንጉዘር፣ ከልቅም ጊዮርጊስ እስከ አባ ጉንዳ ኢየሱስ ድረስ ከባድ ውጊያ እያደረጉ ነው። በዚህም የብልጽግና ጦር ከፍተኛ ኪሳራ እንዳስተናገደና የፋኖ አባላትም ድል እንዳገኙ ተገልጸዋል። በዚሁ በጎንደር ቀጠና ባሉ ሌሎች አካባቢዎችም ከባድ ውጊያ ሲካሄድ ውሏል። የሜጀር ጀኔራል ውባንታ አባተ ተወርዋሪ ክፍለ ጦርን ምት መቋቋም ያቃተው የአገዛዙ 23ኛ ክፍለ ጦር በ23 ሲኖትራክ እና ፓትሮሎች ተጭኖ በሰኔ 18 2017 ሌሊት ባህር ዳር ከተማ መግባቱን አረጋግጠናል ብሏል። ክፍለ ጦሩ ብልጽግና በኤርትራ ጉዳይ ላይ የጻፈው ደብዳቤና የኤርትራ ምላሽ እያነጋገረ ነው። ኤርትራ የብልጽግናው መንግስት ለጦርነት አጀንዳው ድጋፍ ለማሰባሰብ የከፈተውን ዲፕሎማሲያዊ ዘመቻ አጠናክሮብኛል ስትል በመግለጫ መክሰሷን በማለዳው የዜና እወጃችን ወደ እናንተ አደርሰን ነበር። የኢትዮጵያ መንግስት ባለፉት ቀናት ኤርትራን የሚከሱ ደብዳቤዎችን ወደ የተባበሩት መንግስታት ድርጅት ዋና ጸሐፊና የሀገራት መሪዎች ልኳል በማለትም ወቅሰዋል። የኤርትራ መንግስት ይህንን ክስ በኢትዮጵያ ላይ ያቀረበው ትናንት ሐሙስ ሰ 2019-2017 ዓ.ም በማስታወቂያ ሚኒስትር በኩል ባወጣው መግለጫ ነው። የብልጽግና የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ የኤርትራ መንግስትን በተመለከተ ለዓለም አቀፉ ማህበረሰብ ደብዳቤ ማሰራጨቱን የመረጃ ምንጮች ጠቁመዋል። በማህበራዊ ሚዲያ የተሰራጨና ለብልጽግና ቅርብ በሆኑ ሚዲያዎች ጭምር እየተዘዋወረ የሚገኘው ደብዳቤው ባለፈው ሳምንት አርብ ሰኔ 13 2017 ዓ.ም እንደተጻፈ የሚያመለክት ሲሆን በኤርትራ መግለጫ የተጠቀሰውን ተደጋጋሚ ትንኮሳዎችን የመፈጸምና የ ሉዓላዊነት እና የግዛት አንድነት ጥሰቶችን የሚመለከት አረፍተ ነገር ያካተተ ነው። የውጭ ጉዳይ በተጨማሪም የኤርትራ መንግስት ከህወሓት አንጃ ጋር ትብብርና ቅንጅት በመፍጠር እንዲሁም ከሌሎች ታጣቂ ኃይሎች ጋር በመተባበር በመጪው የክረምት ወቅት ከፍተኛ ወታደራዊ ጥቃት ለመፈጸም ተዘጋጅተዋል በማለት እንደወነጀለ በደብዳቤው ላይ ተካተዋል። የኤርትራ መንግስት በበኩሉ ትናንት ባወጣው መግለጫ የኢትዮጵያ መንግስት የጻፈውን ደብዳቤ የተለመደ ማደናገሪያ ሲል ጠርቶታል። የዲፕሎማሲ ዘመቻው አለም አቀፉን ማህበረሰብ ይከታተላል እና በህዝብ ረጅም ጊዜ ሲብላላ ለቆየው የጦርነት አጀንዳው ድጋፍ ማሰባሰብን አላማ ያደረገ ነው በማለት ከሷል መግለጫው። እውነታው ግን የኢትዮጵያ ገዢ ፓርቲ ብልጽግና የኤርትራ ወደቦችን በተቻለ መጠን በህጋዊ መንገድ አስፈላጊ ከሆነም በወታደራዊ መንገድ ለመውሰድ በሚል ላለፉት ሁለት ዓመታት በግዴለሽነት አላስፈላጊ መግለጫዎችና ተንኳሽ ጦር ሰበቃ ውስጥ እየገባ ነው ብሏል። የኢትዮጵያ መንግስት የጦር መሳሪያዎች ግዢ ላይ ተሰማርቷል ሲልም አክሏል። ይህ የኤርትራ መንግስት መግለጫ የወጣው በአዲስ አበባና አስመራ ባለስልጣናት አንዳቸው ሌላኛቸውን ኢላማ ያደረጉ ንግግሮችን እያሰሙ ባሉበት በዚህ ወቅት ነው። በጋምቤላ ክልል ሶስት የአስራ ሁለተኛ ክፍል ተፈታኞችን ጨምሮ አራት ሴቶች በታጣቂዎች ታገቱ። በጋምቤላ ክልል በመጪው ሰኞ የሚጀመረውን የአስራ ሁለተኛ ክፍል ፈተና ለመውሰድ በጉዞ ላይ የነበሩ ሶስት ሴት ተማሪዎችና አንዲት የአስራ ሶስት አመት ልጅ በሙር ላይ ታጣቂዎች መታገታቸውን ሁለት የጎግ ወረዳ የመንግስት ኃላፊዎች ለቢቢሲ ተናግረዋል። ከአስራ ሶስት እስከ ሀያ ሁለት እድሜ ያላቸው አራቱ ሴቶች በታጣቂዎች የታገቱት ከትናንት በስቲያ ረቡዕ ሰኔ አስራ አምስት ሁለት ሺ አስራ ሰባት አመተ ምህረት ከቀኑ አራት ሰዓት ገደማ እንደሆነ ባለስልጣናት መሆናቱ ገልጸዋል። አራቱ ሴቶች የታገቱት ባኟክ ዞን ጎጎ ወረዳ ከምትገኘው ቴዶ ቀበሌ ተነስተው ወደ ወረዳው ዋና ከተማ ፒኝዶ በእግር እየተጓዙ በነበረበት ሰዓት እንደሆነ የወረዳው የካቢኔ ጉዳዮች ጽህፈት ቤት ኃላፊ አቶ አጃክ አኮንጎ ለቢቢሲ ተናግረዋል። ከአራቱ ሴቶች መካከል ሶስቱ የአስራ ሁለተኛ ክፍል ተፈታኞች እንደሆኑ የሚናገሩት አቶ አጃክ ወደ ፒኝዶ ከተማ እየተጓዙ የነበረው ነገ ቅዳሜ ከሌሎች ተፈታኞች ጋር በመሆን ፈተናው ወደሚሰጥበት ጋምቤላ ዩኒቨርሲቲ ለመሄድ ነበር። በሀገር አቀፍ ደረጃ የሚሰጠው የ12ተኛ ክፍል ፈተና የሚጀመረው በመጪው ሰኔ 23 2017 ዓ ም ነው አራተኛዋ ታጋች የ13 ዓመት ታዳጊ መሆኗን የሚናገሩት ኃላፊው ሌሎቹ ታጋቾች ዕድሜያቸው 18 20ና 22 እንደሆነ አስረድተዋል። የ20ና 22 ዕድሜ ያላቸው ተፈታኞች የልጆች እናት መሆናቸውን ማክለዋል። የካቢኔ ጉዳዮች ጽህፈት ቤት ኃላፊው እንደሚገልጹት ጉዞው ሲደረግ የነበረው ከሌሎች ስድስት ወንዶች ጋር ነበር። ሲጓዙ የነበሩት አስር ናቸው። ሴቶቹ ፍጥነት ስላልነበራቸው ወደ ኋላ ቀርተው አራት ሆኑ የሚሉት አቶ አጃክ አራቱ ሴቶች አለመኖራቸው የታወቀው ወንዶቹ ወደ ከተማው ከደረሱ በኋላ መሆኑን አስረድተዋል። ሌሎቹ ተጓዦች ለፍለጋ ተመልሰው ከሄዱ በኋላ አራቱ ሴቶች እንደታገቱ መታወቁን ተናግረዋል። የጋምቤላ ክልል ፖሊስ ኮሚሽንም ዛሬ በፌስቡክ ገጹ ባወጣው መረጃ በእግር በመጓዝ ላይ የነበሩ አራት ታዳጊ ልጆች መታገታቸውን ሪፖርት እንደተደረገለት አስታውቀዋል። ኢራን በአገሪቱ የኒኩሌር ተቋማት ላይ ከባድ ጉዳት መድረሱን አመነች። የኢራን የውጭ ጉዳይ ሚኒስትር በቅርቡ በአሜሪካና በእስራኤል የቦምብ ጥቃት የአገሪቱ የኒክሌር ተቋማት ከመጠን በላይና ከባድ ጉዳት እንደደረሰባቸው አምነዋል። አባስ አርግቺ ሐሙስ ምሽት ለመንግስት መገናኛ ብዙኃን የጉዳት መጠኑ በኢራን የአቶሚክ ኢነርጂ ድርጅት መገምገሙን ተናግረዋል። ከጥቂት ሰዓታት በፊት ግን የኢራን ጠቅላይ መሪ አያቶላ አሊ ሐሚኒ ጥቃቱ የአገሪቱን የኒክሌር መርሃ ግብር አላስተጓጎለም ብለዋል ኒ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በጥቃቱ ሦስቱ የኑክሌር ተቋማት ሙሉ በሙሉ ወድመዋል ሲሉ ለተናገሩት የሰጡት ምላሽ ነበር። ሐሚኒ የአሜሪካ ጥቃቶች ምንም ጠቃሚ ነገር ማከናወን አልቻሉም ብለዋል። እንደ አውሮፓውያኑ አቆጣጠር ሰኔ 13 እስራኤል ኢራንን ማጥቃት ከጀመረችበት ዕለት አንስቶ ተደብቀው የሚገኙት ጠቅላይ መሪ ትራምፕ የቦምቡን ተጽዕኖ አጋኖታል በማለት በአሜሪካና በእስራኤል ላይ ድል እንዳደረጉ ተናግረዋል። የአርግቻ አስተያየት ግን ከዚህ በተቃራኒው ነው። የውጭ ጉዳይ ሚኒስትሩ ከአሜሪካ ጋር የኒውክሊር ድርድርን ለመቀጠል ምንም እቅድ እንደሌለ ተናግረዋል። ኢራን የእስራኤልን ጥቃት ተከትሎ ሊካሄድ የነበረውን ስድስተኛ ዙር ድርድር ሰርዛለች። አዲስ ድርድር ለመጀመር ስምምነት፣ ዝግጅት ወይም ውይይት እንዳልተደረገ በግልጽ መናገር እፈልጋለሁ ሲሉ አክለዋል። አክለውም መንግስት የኢራን ህዝብ ጥቅም ምንድን ነው የሚለውን እየፈተሸ መሆኑን ገልጸው የዲፕሎማሲው አካሄድ አዲስ መልክ እንደሚይዝ ተናግረዋል። ምን ለማለት ፈልገው እንደሆነ ግን አላብራሩትም። ኢራንን ወደ ድርድር ጠረጴዛ ለማምጣት የሚደረገው ጥረት ለማገዝ ሲመለስ የትራምፕ አስተዳደር ሀገሪቱ የሰላሳ ቢሊዮን ዶላር እርዳታ እንድታገኝና ሀይል ማመንጨት የሚያስችል የኒክሌር መርሃ ግብር መገንባት እንድትጀምር ማዕቀቡን ለማላላትና የተያዘባትን በቢሊዮን የሚቆጠር ገንዘብ መልቀቅ በሚቻልበት ሁኔታ ላይ መወያየቱን ሲኤንኤን ዘግበዋል። ነገር ግን በኢራን ውስጥ እየታዩ ያሉ ለውጦች እንዲህ ያለውን እርምጃ ሊያደናቅፉ ይችላሉ። ረቡ ለት የኢራን ፓርላማ ከአለም አቀፉ የኒክሌር ተቆጣጣሪ ድርጅትና ከአለም አቀፉ የአቶሚክ ኢነርጂ ኤጀንሲ ጋር ያለውን ትብብር የሚያቆም ረቂቅ ህግ